ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 19 2017 ዓ ም ዕለታዊ መረጃዎችና ዘገባዎችን ሸመጥ ቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አውሪያቸውን ቆየሁ። በለጥ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት፣ ኖራችሁ ጥቆማ ዜና ጂሜል ዶትኮም ላይ አድርሱኝ። እንዲሁም ደግሞ በዋትሳፕ በቴሌግራም በመሴንጀር እያደርሳችሁ ስለሆነ በእጅጉን የማመሰግነው፣ በትዊተር ገጽ ያላችሁ እንደዚሁ በትዊተር መልእክቶችን ልታስተላልፉ ትችላላችሁ። ይህ በየአካባቢው የምትመለከቷቸውን እንደዚሁ ደግሞ በሚዲያ ቢጋለጡ መፍትሄ ያገኛሉ የምትሏቸውን እና በተለይ ድምፅ ለሌላቸው የማህበረሰብ ክፍሎች ድምፅ እንዲሆናቸው የሚፈለጉ ጉዳዮች ካሉ ብታደርሱኝ እስካሁን እንደማደርገው አሁንም የዘገባ ሽፋን የሚሰጥ ይሆናል። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። እንግዲህ የተለያዩ መረጃዎችን ይዣለሁ። በመግቢያ እንደነገርኳችሁ እየተከታተላችሁ እስከ መጨረሻ አብራችሁ ስትቆዩ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎችም ቻናሉን በማስተዋወቅ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በዚህ ሰዓት እንግዲህ የጤና ባለሙያዎቹ እንግዲህ የቀጠለው የስራ ማቆም አድማን በተመለከተ እንደዚሁ ከያስፋቸው መረጃዎች መካከል አንዱ ነው። የተለያዩ የግንባር መረጃዎችን ይዣለሁ። በሁሉም የአማራ ክልል አካባቢዎች የአራት ሰዓት መረጃ ትሰማላችሁ። አብራችሁን ቆዩ። እንግዲህ የመጀመሪያ የመግቢያ ማድረገው መረጃ የመነጋገሪያ የሆነውን በተለይ የኢሳያስ አፈወርቂ ንግግር የኤርትራው ፕሬዚዳንት በኤርትራ 34ተኛ ዓመት የነፃነት በዓል የተናገሯቸው ንግግሮች እስካሁን ድረስ በኦሮሞ ፖለቲከኞች ዘንድ አወዛጋቢ ሆነው እንደቀጠሉ ነው። ለዚህም እንግዲህ መግለጫ እየሰጡ ነው የሚገኙት። ይህንን ጉዳይ በተመለከተ በተለይ በትላንትና ዕለት ከኤምኤስ ጋር ቆይታ ያደረጉት አንተ አንዳርጋቸው ጽጌን በተመለከተ ኢሳያስ አፈወርቂ ኦሮሙማ የሚለውን አገላለጽ መጠቀማቸው ይህንን እየነገሯቸው አቶ አንዳርጋቸው ናቸው በሚል የኦሮሞ ፖለቲከኞችና ሚዲያዎች እየወቀሱ ይገኛሉ። ለዚህ ደግሞ አቶ አንዳርጋቸው ጽጌ በሚዲያው ላይ ቀርበው እንደዚሁ ገለጻ አድርገዋል። አቶ አንዳርጋቸው ኢሳያስን በቅርብ እንደሚያውቋቸው እና የተናገሩትን ነገር እንደዚሁ ለይተው እንደሚያውቁ የኦሮሞ ፖለቲከኞች እንደሚሉት ሳይሆን ጉዳዩን ለያይተው እንደሚመለከቱት እና ይህንንም ኦሮሞማ የሚለውን የፖለቲካ የስልጣን ፍላጎት ያለውን የተሰባሰበ ቡድን እንጂ እነሱ እንደሚሉት ሌላውን አይደለም፣ የኦሮሞን ህዝብ አለመሆኑን ለማስገንዘብ ሞክረዋል። ኢሳያስ አፈወርቂን ጠንቅቅ ያውቃቸዋለሁ፣ ሁለቱንም ለይተው እያውቃሉ። የፖለቲካ ኢዲዮሎጂ አለኝ በሚል የያዘውን ቡድን እንጂ የኦሮሞነትን አለመሆኑን ለማስረዳት ሞክረዋል። በኦሮሞ ስልጣን በኦሮሞማ ስም ስልጣን ሀብት የሚያጋብስ ቡድን አለ፣ የነን እንደ አይዶሎጂ የሚጠቀመው ስለዚህ፣ ይህንን ቡድን ነው መናገር የፈለጉት ብለዋል አቶ አንዳርጋቸው ለኢሳያስ። እንግዲህ ኢሳያስን በተመለከተ ማብራሪያ ሰጡ። ከዚህ ባሻገር አብይ አህመድ እንግዲህ ለሌሎች አክቲቪስቶች የነገራቸውን በአደባባይ የተናገራቸው ንግግሮችም እንደዚሁ አቶ አንዳርጋቸው አስተዋል። አቶ አንዳርጋቸው ለኦሮሞ አክቲቪስቶች እና ለኦሮሞ ፖለቲከኞች እናንተ እንደምታስቡት ኦሮሞማን እኔ አጥብቤ ያልመለከተውም፣ አስፍቼ ነው የምመለከተው። ስለዚህ እናንተ እንደምትሉት አዲስ አበባ ወይም ሌላ ቦታ አይደለም፣ በአፍሪካ ቀንድ ቀጠና፣ በምስራቅ አፍሪካ የኦሮሞ የፖለቲካ ኢምፓየር ይሄንን የሚቆጣጠር የኦሮሞ ፖለቲካ ኢምፓየር ለመፍጠር ነው የምንቀሳቀሰው የሚል ንግግር እንደተናገሩ ይህንን አቶ አንዳርጋቸው አጋልጠዋል። ያው አብይ በተደጋጋሚ የሚናገረው ነው። አብይ አህመድ ለኦሮሞ አክቲቪስቶች ይህንን ከተናገረ በኋላ እንግዲህ የኦህደድ የምስራቅ አፍሪካ ፕሮጀክቶች ምን ይመስላሉ የሚለው በተደጋጋሚ በማስረጃም ሲቀርቡ የቆዩ መረጃዎች ናቸው። ብዙዎቻችሁ የምታስታውሷቸው ይሆናል። በጅቡቲ ለምሳሌ፣ በጅቡቲ በምስራቅ አፍሪካ ከምትገኘው የጅቡቲ ሀገር ውስጥ አጠቃላይ ኢትዮጵያን ወክለው የተቀመጡ ሰዎች አሁን የኦህደድ የኦህዴድ የኦህዴድ የኦሮማ የኦሮሞ የፖለቲካ ኢምፓየር ለማስፈጸም ያግዛሉ የተባሉ ሰዎች ናቸው። ጅቡቲ የሚገኘው የኢትዮጵያ ንግድ ባንክ ስራ አስኪያጅ የኦህዴድ ተወካይ ነው። የኢትዮጵያ ጅቡቲ ባቡር ስራ አስኪያጅ እንደዚሁ ታከለ ኡማ የኦህዴድ ሰው ነው። በዋናነት ደግሞ በኢትዮጵያ የኢትዮጵያ አምባሳደር በጅቡቲ አምባሳደር ብርሃኑ ጸጋዬ በርካታ ጊዜያት የኦህዴድ ሰው ናቸው። በሶማሌላንድም እንዲሁም ደግሞ በሶማሊያ እና በኬንያም ጭምር የተሰማሩ ሰዎች የኦህደድ ሰዎች ናቸው። በኬንያ የኢትዮጵያ ኤምባሲ አምባሳደር አምባሳደር ባጫ ደበሌ የኦህደድ ሰው ናቸው። በሶማሌ እና በሶማሌ ላንድም ጭምር የተሰማሩት የኦህደድ ሰዎች ናቸው። በቀጠናው ሁለት ስራዎችን ነው የሚሰሩት፣ ፖለቲካዊ ቁጥጥር እንዲሁም ደግሞ በቀጠናው የሚደረጉ የጦር መሳሪያ የህገወጥ ሰዎች ዝውውር እና የገንዘብ ዝውውሮችን ጨምሮ አጠቃላይ ፖለቲካዊ እና ኢኮኖሚያዊ የበላይነትን ለመፍጠር የሚደረጉ ናቸው። በዚህ መስመር እንደዚሁ በተለያዩ ኬላዎች ላይ የጉምሩክ ኮሚሽንም ጨምሮ የኦህድር ሰዎች ናቸው ያሉት። አሁን ደግሞ ደቡብ ሱዳን እና ጋምቤላንም ጭምር የኦህድር ሰዎች በተለያየ መንግስት ኃላፊነት እየተመደቡ እየያዙ ነው የሚገኙት። ከአሁን በፊት እንግዲህ ከሽመልስ አብድሳ ቀይ ባህር ኤሬቻን ቀይ ባህር እናከብራለን የሚለው ንግግር እንዳለ ሆኖ ይሄ አጠቃላይ የኢሳያስ አፈወርቂ ንግግር ቆጣ የፈጠረው እስካሁን ሲነገሩ የነበሩ ጉዳዮችስ ምንድናቸው? የሚለውና ጉዳዩ በጣም እንዳናደዳቸው ግን በተደጋጋሚ በሰጧቸው መግለጫዎችም የሚዲያ ማብራሪያዎችም ልትመለከቱ ትችላላችሁ። ኦሮሞኛ የምትችሉ ሰዎች ሰሞኑን ገጾቻቸውን ልትመለከቱ ትችላላችሁ። እንግዲህ ነው መግቢያው፣ የሰሞኑ ንግግር እየፈጠረው ውዝግብ ወደ ሌሎች መረጃዎች ይሄዳሉ። በቀጥታ ወደ መረጃዎች ወደ መረጃዎች ሲሄድ የኢትዮጵያ የጤና ባለሙያዎችን በተመለከተ የተጻፈው ደብዳቤ ለዩኒቨርሲቲዎችና ለሜዲካል ኮሌጆች የተጻፈው ደብዳቤ ላይ እንግዲህ የሚከተለውን ይላል። ደብዳቤ የተጻፈላቸው የአዲስ አበባ ዩኒቨርሲቲ ሜዲካል ኮሌጅ፣ የቅዱስ ጳውሎስ ሜዲካል ኮሌጅ፣ መቀሌ ዩኒቨርሲቲ ሜዲካል ኮሌጅ፣ ጎንደር ዩኒቨርሲቲ ሜዲካል ኮሌጅ፣ ጅማ ዩኒቨርሲቲ ሜዲካል ኮሌጅ፣ ባህር ዳር ዩኒቨርሲቲ ሜዲካል ኮሌጅ፣ አዋሳ ዩኒቨርሲቲ ሜዲካል ኮሌጅ፣ አለማ ዩኒቨርሲቲ ሜዲካል ኮሌጅ፣ አሩሲ ዩኒቨርሲቲ ሜዲካል ኮሌጅ፣ ወሎ ዩኒቨርሲቲ ሜዲካል ኮሌጅ፣ ወላይታ ዩኒቨርሲቲ ሜዲካል ኮሌጅ፣ ጅጋ ዩኒቨርሲቲ ሜዲካል ኮሌጅ፣ አምቦ ዩኒቨርሲቲ ሜዲካል ኮሌጅ፣ ወለጋ ዩኒቨርሲቲ ሜዲካል ኮሌጅ፣ ዋቻሞ ዩኒቨርሲቲ ሜዲካል ኮሌጅ፣ ሜዳ ወላቦ ዩኒቨርሲቲ ሜዲካል ኮሌጅ፣ ወልቂጤ ዩኒቨርሲቲ ሜዲካል ኮሌጅ፣ አዳማ ሳይንስና ቴክኖሎጂ ስፔሻላይዝ ሆስፒታል ሜዲካል ኮሌጅ፣ አክሱም ሜዲካል ኮሌጅ የካቲት 12 አዲስ አበባ ሜዲካል ኮሌጅ ይርጋለም እንደዚሁ ሜዲካል ኮሌጅ፣ እንዲሁም ደግሞ ኮሪያ ሆስፒታል ሜዲካል ኮሌጅ። እነዚህ ኮሌጆች ደብዳቤ ተጽፏል ከጤና ጥበቃ ሚኒስቴር። ደብዳቤው በይዘቱ ምንድን ነው የሚለው የህክምና ስፔሻላይዝ ሰልጣኞች ወይም ደግሞ ሬዚደንትስ በተመለከተ በአድማ ምክንያት በስራ ቦታቸው ላይ ያልተገኙ ታካሚዎች ኃላፊነት በጎደለው መልኩ ለስቃይ እየዳረጉ በወንጀል ህጉ አራት አንድ የህዝብን ጤና ደህንነት አደጋ ላይ እየጣሉና የጤና አገልግሎቶችን ያደናቀፉ በመሆናቸው ለታካሚዎች አገልግሎት የሚሰጡትን ጭምር የማስፈራራት ወንጀል ድርጊት በመፈጸማቸውን ለማወቅ ችለናል። ስለዚህ እነዚህን የህክምና ስፔሻሊቲ ሰልጣኞች ስም ዝርዝር በእነዚህ ኮሌጆች ላይ የተጠቀሱ ኮሌጆች የዩኒቨርስቲዎቹ ህክምና ተቋማት እስከ ግንቦት 21 ድረስ ስምዝርዝሩን አሳልፈው ለጤና ጥበቃ ሚኒስትር እንዲሰጡ ነው። በሚኒስትር ዴታዋ ሳሃርላ አብደላ በኩል የተጻፈ ደብዳቤ የሚያረጋግጠው እንግዲህ ሰሞኑን የጤና ጥበቃ ሚኒስትር ዴታ የነበሩት ዶክተር አየለ ተሾመ ከተነሱ በኋላ በምትካቸው የተሾሙት ሳሃርላ አብደላሂ ንን ደብዳቤ ጽፈዋል። እንግዲህ ቀድሞ ሚኒስትር ዴታ የተነሱት ከዚህ ጋር በተያያዘ የሐኪሞቹ ጥያቄ ትክክል ነው ብለሃል፣ ሐኪሞቹ ጥያቄ እንዲያቀርቡ እያበረታታ ነው በሚል እና በተለያዩ ጉዳዮች ሲሆን አሁን የተተኩት ሀኪም ግን የተተኩት ሚኒስተር ግን በሐኪሞቹ ላይ ይህንን ደብዳቤ እየጠየቁ ነው የሚገኙት። ለማንኛውም ይሄ እየሆነ ባለበት ሁኔታ ደግሞ ድርድር ተብሎ ድርድር መቀጠሉንም የሚያሳዩ መረጃዎች አሉ። እስካሁን የጤና ጥበቃ ሚኒስተር እንግዲህ በደብዳቤ ጎን ለጎን ይህን ቢያደርግም ድርድር ለማድረግ እየተንቀሳቀሰ መሆኑን የሚገልጹት መረጃዎች አምስት ተወካዮች ያሉት የጤና ባለሙያዎች የማህበራት ተወካይ ጋር ድርድር አድርጋለሁ ማለቱን እንዲሁም ደግሞ በህጋዊ ማህበራት በኩል ድርድሩን ቢሆን ይሻላል የሚል ቅድመ ሁኔታ መቅረቡን እና ሐኪሞቹ ደግሞ አራት ቅድመ ሁኔታዎችን የታሰሩት እንዲፈቱ እና ሌሎች የታገዱትን ወደ ስራቸው ተመልሰው ድርድሩ እንዲቀጥል የጠየቁ መሆናቸውን ለማወቅ ተችሏል። እንግዲህ ድርድር እየተባለ ባለበት ሁኔታ ነው ይሄ ደብዳቤ ይፋ ሆኖ የወጣው። ስለዚህ የደብዳቤው ይፋ መሆንና ደብዳቤው አሳውቁን በወንጀል ጠይቃቸዋለን የሚል መሆኑ ተከትሎ ድርድሩን ሊያስተጓጉለው ይችላል ነው የሚሉት የመረጃ ምንጮቹ። እስካሁን እንግዲህ መንግስት ከዚህ ባሻገር ምንም ተጨባጭ መፍትሔ አለመስጠቱ ግን በደንብ ሊታወቅ ይገባል ነው የሚሉት የአድማ አስተባባሪ የመብትና የጥቅማ ጥቅም ጥያቄ አስተባባሪዎች ተቃራኒውን ነው እያደረገ ያለው። በስርዓት በወንጀል መፍሰስ፣ እንዲሁም ደግሞ ቅጣት፣ ስንብት፣ እንዲሁም ደግሞ ከትምህርት ገበታ ማደናቀፍ ነው መንግስት እየሰራ ያለው። መፍትሄ እየሰጠ አይደለም። የመንግስት እብሪት የሚያሳየው ለህዝብ ጥያቄ ደንታቢስ መሆኑንና ለህዝብ ጤናም የማይጨነቅ መሆኑን ነው። በየተቋሙ በየቀበሌው በየወረዳው ለውይይት በሚል የጤና ባለሙያዎችን የብልጽግና ካድሬዎች ይጠራሉ። ይሄ እንግዲህ የፖለቲካ ጥያቄ ስለሌለን፣ ይሄ ጥያቄ አይመለከተንም። አንድ ጥያቄ ነው የጠየቅነው፣ የዳቦ ጥያቄ ነው። ከላይ ነው መመለስ ያለበት እንጂ በየአካባቢው በፖለቲካ ለማሳመን የሚደረገው እንቅስቃሴ ተቀባይነት የለውም ነው ያሉት። ለዚህም እንግዲህ የፖለቲካ ጥያቄ የሌለን መሆኑ እየታወቀ በካድሬዎች ስብሰባ ማብዛት ጉዳዩን ወደ ሌላ ስለመውሰዳቸው የሚያሳይ ነው ብለዋል። ጥያቄው አንድና አንድ ነው፣ እሱም የዳቦ ጥያቄ ብቻ ነው ሲሉ አድማውም ይቀጥላል ነው ያሉት። ዛሬም በተለያዩ ሆስፒታሎች አድማ መቀጠሉን ነው መረጃዎች የሚያሳዩት። በትላንትና ሁለት እንግዲህ አስራ አምስት አስራ ሦስት ሚሊዮን ህዝብ ገደማ አገልግሎት ይሰጣል የተባለው የጎንደር ዩኒቨርሲቲ ሆስፒታል ሲኒየር ሐኪሞች ሰባት ነጥቦችን በመጽሐፍ ከዚህ በላይ በአለው ሐኪም በሲኒየር ሐኪሞች አገልግሎቱን መስጠት እንደማይችሉ እና በዚህ በኩል ለሚደርሰው አጠቃላይ አደጋና የህይወት ማለፍ ተጠያቂ እንደማይሆኑ መግለጻቸውንና የቀረበው ጥያቄ ህጋዊ መሆኑ እንዲመለስ እንዲሁም ደግሞ ከስራ ውጭ ያሉት ሀኪሞች ደግሞ ወደ ስራቸው እንዲመለሱ መጠየቃቸው ይታወቃል። ዛሬም ቀጥሎ አልአድማው በተለያዩ ሆስፒታሎች እና ዩኒቨርሲቲዎች ያሉት መረጃዎች እነዚህ ናቸው። ወደ ሌሎች መረጃዎች ይሄዳለው። ወደ ሌሎች መረጃዎች ሲሄድ እንግዲህ የብልጽግና ወታደራዊና የሲቪል ባለስልጣናትን የውጭ ሀገራት ጉዞ በተመለከተ ያለው መረጃ ነው። ጠቅላይ ሚኒስትር አብይ አህመድ አውሮፓ ለአራተኛ ቀን እዛው ይገኛሉ። የአራተኛ ቀን ጉብኝት ላይ ነው የሚገኙት ባለፈው በፈረንሳይ የነበሩ፣ አሁን ደግሞ በሮም ጣሊያን ከጳጳሱ ጋር እንግዲህ ከቫቲካን ቤተክርስቲያን ጳጳስ ጋር ሳይቀር ካቶሊክ በአዲስ የተመረጡት ጋር ሳይቀር እየተነጋገሩ ነው የሚገኙት። ከጣሊያን ጠቅላይ ሚኒስትር እና ክልሎች ባለስልጣናት ጋር ይነጋገራሉ ተብሎ ይጠበቃል። ከዚህ ጎን ለጎን ፊልድ ማርሻል ብርሃኑ ጁላ እና የአየር ኃይል አዛዥ ጀኔራል ይልማ መርዳሳ ሞስኮ ሩሲያ ለወታደራዊ ጉዳይ አቅንተዋል፣ የሚሉ መረጃዎችም እየወጡ ነው የሚገኙት። ከሞስኮ ምክትል መከላከያ ሚኒስተር አሌክሳንደር ፎሚን ጋር ተነጋግረዋል ተብሏል። በዚህ ንግግራቸው እንግዲህ በዋናነት በጦር መሳሪያ ጉዳይ ሳይነጋገሩ እንዳልቀሩ ነው መረጃ ምንጮቹ ግምታቸውን እያስቀመጡ የሚገኙት። ሩሲያ በዓለማችን እንግዲህ የጦር መሳሪያ አቅራቢ ከሆኑ ሀገራት መካከል ከቀዳሚዎቹ ተርታ የምትገኝ ነች። ስለዚህ ለጦር መሳሪያ ግዥ ወይም ደግሞ ለጦር መሳሪያ ድጋፍና ጥያቄ ወደዛ ስለማምራታቸው እንዲሁም ደግሞ ሂደው ያገኟቸው የመከላከያ ባለስልጣን ከሆናቸው ጋር ጉዳዩ ሲታይ ጉዳዩን በግልጽ የጦር መሳሪያ አድርገዋል ተብሏል። ሌላው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም እንደዚሁ ወደ ላቲን አሜሪካ ብራዚል ማምራታቸውን የሚገልጹ መረጃዎች አሉ። አምባሳደር ሬድዋን ሁሴን፣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተርና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ እንደዚሁ ወደ ደቡብ ሱዳን ጁባ ይሄደዋል፣ ተብሏል። ጁባ በነበሩበት ጊዜ ፕሬዚዳንት ሳልቫኪር እና ምክትላቸውን አግኝተው አነጋግረዋል ነው እየተባለው። እንግዲህ ሁሉም ጉዞዎች ዋና አላማቸው ወታደራዊና ዲፕሎማሲያዊ ድጋፍ ፍለጋ ይመስላል። እንግዲህ በምስራቅ አፍሪካ በቀይ ባህር እና በተያያዥ ጉዳዮች አሁን ከቃላት ጦርነት ባለፈ ወደ ወታደራዊ እንቅስቃሴ የገባውን የቀጠናው ሁኔታ በተመለከተ የጦር መሳሪያና የዲፕሎማሲ ድጋፍ ለማግኘት ነው እነዚህ ባለስልጣናት የተንቀሳቀሱ ተብሎ ነው እየተወሰደ የሚገኘው። ከዚህ ባሻገር ወደ ትግራይ የሚወስደን መረጃ ሳስቀጥል፣ ጌታቸው ረዳ እና ጓደኞቹ ዲሞክራሲያዊ ስምረት ትግራይ እየተባለ የክልላዊ ፓርቲ ለመመስረት ቅድመ እውቅና ከምርጫ ቦርድ ወስደዋል። ምርጫ ቦርድ የቅድመ እውቅና ምስክር ወረቀት ሰጥቷቸዋል። እንግዲህ ጌታቸው ረዳ ይህንን እንቅስቃሴ ያደረጉ ባለበት ሰዓት የህወሓትና የህወሓት አክቲቪስቶች ደግሞ ትግራይ ነጻ ሀገር ትሆናለች የሚል እንቅስቃሴ ያደረጉና የኤርትራና የትግራይ ግንኙነት ወደ ቀድሞው ሁኔታ ተመልሷል በሚል የፖለቲካ ጥምረትም እየተፈጠረ መሆኑን ነው እየገለጹ የሚገኙት። ከውጭ ሀገራት ጭምር መጥተው የደብረጽዮን ቡድን ደጋፊ የሆኑ ሚዲያዎች ሰሞኑን ይህን ነው እየገለጹ ያሉት። ቃል በቃል ጌታቸው ረዳ ትግራይ ነጻ ሀገር ስትሆን ቁሞ ይመለከታል። እሱን እናሳየዋለን። ከኤርትራ ጋር የጀመርነው ነው ግንኙነት እንደዚሁ ትግራይ ነፃ አገር ለማድረግ እየተደረገ ያለ እንቅስቃሴ ነው በሚል እየገለጹ ነው የሚገኙት። እንግዲህ በተመለከተ አሁን ከህዋት ጋር በተለይ ከነደብረ ጽዮን ቡድን ጋር ያሉ አጠቃላይ የግንኙነትና እንቅስቃሴዎች ምንድን ነው ውጤታቸው የሚለውን ለመገምገም፣ ሌሎች እንደዚሁ በአጋርነት ከእነሱ ጋር የሚሰሩ የሀገር ውስጥ የፖለቲካ ኃይሎችም ካሉ ጉዳዩን እንዳያዩት ይሄ ንግግር በቂ ነው። ነፃ ሀገር ለማድረግ ነው ትግራይን እየተንቀሳቀስን ያለነው ነው የሚሉት። ትግራይ ነፃ ሀገር የሚሆን ከሆነ ደግሞ እንግዲህ እንደተለመደው ወልቃይትንም፣ ራያንም፣ አበርገሌን ብቻ አይደለም የሚበቃን፣ ተጨማሪ የትግራይ መሬት ከአማራ ክልል እንገነጠላለን ነው እያሉ ያሉት። ስለዚህ ጉዳይ ቆም ተብሎ ሊታይ የሚገባ ጉዳይ መሆኑንም በዚሁ ማሳሰብ ያስፈልጋል። ወደ ችሎት መረጃዎች ሲሄድ ወደ በናሁሰናይን በተመለከተ እንደዚሁ እና ከእሱ ጋር በተያያዘ ጓደኞቹ ላይ የምስክርነት ቀርበው ፍርድ ቤቱ ያስረዱ ሰዎች አሉ። እንግዲህ ናሁሰናይ ባለፈው አመት ሚያዚያ ላይ አዲስ አበባ ውስጥ በነበረ ተኩስ እንግዲህ የህይወቱ ማለፉ እና አስከሬኑም ወደ ቤተሰቦቹ ወደ ጎንደር አለመላኩ እስካሁን እየተገለጸ ነው የሚገኘው። ከእሱ ጋር በተያያዘ በፍርድ ቤት ተከሰው የሚገኙ ሌሎች አሉ። በህይወት ያሉ በዚህ ጉዳይ ላይ እንግዲህ ምስክርነት እየሰጡ ሰዎች አሉ። ከዚህ ጋር በተያያዘ ያሉ መረጃዎችን ማስከትላለሁ። እነ ሰለሞን ፍቃዱ ጣሴ 14 ተከሳሾች ግንቦት 18 ከ27 ምስክር እየተሰማባቸው ነው የሚገኘው። በዚህም እንግዲህ ሶስት ምስክሮችን በትላንትናው ዕለት አቃቢ ህግ አቅርቦ አስመስክረዋል። ትግስት ደሜ ከሸገር ሱሉልታ እነ ቤት አበበ እንደዚሁ ሱሉልታ ሸገር ከተማና ያለምን ብዙ ነው የተባሉ ሰው ደግሞ ከለቢኩር አዲስ አበባ አቅርቦ አስመስክሯል። እንግዲህ ትግስት ደሜና እመቤት ካሳ የብርሃኑ መነዩ ተብሎ የሚጠራው እዚህ ተከሳሽ ቤቱ ሲፈተሽ የፌዴራል ፖሊስ የአይን ምስክር ሆነው እና ፌዴራል ፖሊስ ብርበራ ሲያደርግ ቁመው እንደተመለከቱ ከዛ ውጭ የሚያውቁት ነገር እንደሌለ እና ፌዴራል ፖሊስ ስልክ ይዞ ሲሄድ ማየታቸውን ገልጸዋል። አለም ነው ብዙ ነህ የተባሉ ሰው እንግዲህ ከናሁሰናይ አንዳርጌ ጓደኞችን በተመለከተ በፍርድ ቤት ቀርበው አሁን በስር ላይ የሚገኙትን በተመለከተ ምስክርነት ሲሰጡ ስለ ናሁሰናይ እና ቦሌ ሚኪ ሚሊኒየም አዳራሽ አካባቢ ስለነበረው ክስተት ያዩትን የተመለከቱትን አስረድተዋል። እነዚህ አቶ አለም ነው ብዙ ነህ የተባሉ ሰው ዜሮ አራት እና ዜሮ አምስት በር ተብሎ የሚጠራው ሚሊኒየም አካባቢ ናሁሰናይ ሰና እንዳርጌ መኪና እያሽከረከረ በነበረበት ወቅት የጸጥታ ኃይሎች በጥቁር መኪና ከኋላ ገጩት። ከመኪናው ዘሎ ወርዶ ተኩስ ከፈተ። አንድ ፖሊስ ወዲያውኑ ወደቀ። ከዛ በኋላ ለረጅም ሰዓታት ተኩስ ቀጠለ። ናሁሰናይ ራሱን እየተከላከለ የተኩስ አጸፋ ሲሰጥ ተመልክቻለሁ። በርካታ ቁጥር ያላቸው የፌዴራል ፖሊስ አባላት ወደ እሱ እየተኮሱ ተከታታይ ሩምታ ሲያደርጉ ነበረ። ለምን ትተኩሳላችሁ? ሌሎች ሰዎች ላይ ጉዳት ታደርሳላችሁ ብዬ ብለምናቸውም ሊሰሙኝ አልቻሉም። ከአምሳ ደቂቃዎች በኋላ አስክሬን ይዘው መጥተው ይህንን ሰው ታውቀዋለሁ ያሉኝ አላውቀውም ብዬ መለስኩላቸው ነው የሚሉት በእድሜ ስልሳ ዓመት የሆናቸው የአቃቢ ሕግ ምስክር አቶ አለምነህ ብዙነህ። በወቅቱ የፖሊስ መርማሪው ዝም ብሎ ይጽፍ ነበረ። ምንድን ነው ስለው ሰደበኝ። ፍርድ ቤት መጥተህ ያየኸውን ትናገራለህ ብሎ ተናገረኝ። ኋላ እንደሰማሁት ግን በማህበራዊ ሚዲያም እንደተሰራጨው ተኩስ የተደረገው ከፋኖ መሪ ጋር መሆኑን ሰምቻለሁ ብለዋል። እንግዲህ ይሄ ምስክር ዳኛውም የሚሊኒየም አዳራሽ በር ላይ መኪናውን ለምን አምጥቶ ያቆመ ይመስለውታል ናሁሰናይ ብሎ ሲጠይቃቸው ጀግንነቱን ለማሳየት ይሆናል፣ የሞተውም በጀግንነት ነው የጀግና ሞቷል ሲሉ ነው ምላሽ እየሰጡት ተብሏል። እንግዲህ ናሁ ሰናይ መኪና ውስጥ የተረፉ ሰዎች መኖራቸውን እንደዚሁ ዳኛው ጠይቋቸው ነበረ ምስክሩን ሌሎች ሰዎች አላየውም ብቻውን መኪና ሲያሽከረክር ነበረ የጀግና ሞት ተዋግቶ መሞቱን ያየሁት በሚል ለፍርድ ቤቱ አስረድተዋል ሌሎቹ ፍርድ ቤት ቀርበው የነበሩ የፖለቲካ እስረኞች እናውል አብዱልቃድር ለግንቦት 22 ተለዋጭ ቀጠሮ ተሰጥቷል እነ ችሎት ይስማም እንደዚሁ ለሰኔ 2 2017 ተለዋጭ ቀጠሮ ተሰጥቷል የኋላ ሸዘነበ ዋስትና ጥያቄው እንደዚሁ ፍርድ ቤቱ ውድቅ በማድረግ ለሌላ ጊዜ ቀጠሮ ሰጥቷል። ስንታየሁ ቸኮል እንደዚሁ ተይዞ ፍርድ ቤት እንዲቀርብና ችሎቱን እንዲከታተል ፍርድ ቤቱ አዟል። ስንታየሁ ቸኮል አሁን በፍርድ ቤት ቀርቦ እንዲዳኙ ደግሞ ችሎት ላይ እንዲሰየም ተጠይቋል። እንግዲህ አሁን ስንታየሁ በቅርብ የለም። ወደ ሌሎች መረጃዎች ሲሄድ ትላንትና አፍላ ውጊያ ሲደረግባቸው የነበሩት አካባቢዎችን በማስቀደም እጀምራለሁ። ቋራና አካባቢው ያለው የህራ ሰዓት መረጃ ምን ይመስላል? በቋራ ኔትወርክ ተዘግቶ ነው እያደረው ተብሏል። ትላንትና ግማሽ ቀን ጀምሮ በነበረው ከባድ ውጊያ ከፍተኛ ወታደራዊ ቁሳዊ ኪሳራ ደርሷል። ከ50 በላይ የአድማ ብተናይ ሚሊሻና የመከላከያ አባላትን ጨምሮ የመንግስት ወታደሮች ጉዳት ደርሶባቸዋል። በፋኖ በኩልም ስድስት እንደዚሁ ከቀላል የአካል ጉዳት እስከሞት ድረስ ጉዳት ተመዝግቧል ነው እየተባለው ከመንግስት ወታደሮች ስድስት የሚሆኑ በፋኖች ገብተዋል ተብሏል። የጦር መሳሪያም እንደዚሁ በፋኖች የገባ አለ። ትላንትና በነበረው ውጊያ በሙር ከተማን ለቆ ወጥቶ የነበረው የመንግስት ኃይልና ይህችን ወሳኝ ቦታ ፋኖ ተቆጣጥሮ ነበረ። አመሻሹን ከደለጎና ከሌሎች ቦታዎች ተጨማሪ ኃይል በማስገባት የመንግስት ኃይል ተመልሶ ከተማዋን ይዟል ነው እየተባለው። ዛሬም ከበሙር እስከ ደለጎ መስመር ድረስ ተጨማሪ ኃይል እንቅስቃሴ ያለ፣ አልፎ አልፎ ተኩስም ይሰማል ነው እየተባለው ወደ ማዕከላዊ ጎንደር እና ወደ ጎንደር አዋሳኝ አካባቢዎች ወደ አዲስ ዘመን እና ጣራ ገዳማ አካባቢ እንደዚሁ ከማለዳ ጀምሮ ከፍተኛ ውጥረት አለ። ሚካኤል ደብር ተብሎ ወደሚጠራው አካባቢ ከፍተኛ የመንግስት ኃይል መንቀሳቀሱን ተከትሎ ከአዲስ ዘመን በአካባቢው ውጥረት እንዳለ ነው የመረጃ ምንጮቹ እየገለጹት። ዋግ ሕምራ ጭላ በተባለ ቦታ ትላንትና ውጊያ ተደርጓል። በሚሊሻ ካምፕ ላይ በተፈጸመ ጥቃት እንደዚሁ ቁጥራቸው በውል ያልታወቁ የሚሊሻ አባላት ሙትና ቆስለኛ ሲሆኑ፣ ሌሎች ደግሞ አካባቢውን ለቀው ወጥተዋል ነው ወይ ደግሞ ሸሽተዋል ነው የተባለው። ሌላውም ደቡብ ወሎ ምዕራብ ወረዳዎች፣ ወግዲ ዙሪያ ሰሞኑን በተደረገ ከባድ ውጊያ አንድ ሻምበል መሪ ጨምሮ በርካታ የመንግስት ወታደሮች ሙትና ቆስለኛ ሆነዋል። በንጹሃን ላይም እንደዚሁ ጉዳት ደርሷል ነው የተባለው። የደረሰ የሞት ጉዳት በሞርተር ፍንጣሪ የ12 አመት ታዳጊን ጨምሮ እንደዚሁ ሌሎች ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። የአስራ ሁለት ዓመት ታዳጊ ህይወቱ አልፏል ነው የተባለው። ገነት የከተማ እንደዚሁ እዚሁ ምዕራብ ወሎ በተመሳሳይ ፋኖ ወደ ከተማ ገብቶ ድንገተኛ ጥቃት መክፈቱን ተከትሎ የሚልሻ አባላት በሰጡት ያጸፋ ምላሽ በንጹሐን ላይ ጉዳት ደርሷል ነው የተባለው። በዚህ እንግዲህ በንጹሐን ላይ የሚልሻ አባላቱ አድርሶታል በተባለው ጉዳት ሶስት ንጹሐን ስለመሞታቸው የመረጃ ምንጮቹ ገልጸዋል። ሁለት ሌሎች ሰዎችም መቁሰላቸውን የገለጹት የመረጃ ምንጮች በሚሊሻና በፋኖ ላይ ግን የደረሰ ጉዳት የለም ነው ያሉት። ሌላው የአደረጃጀት መረጃ ነው። በብሔራዊ ኃይሉ የአማራ ፋኖ በጎንደር አንድነት አራተኛ ኮር መመስረቱን ይፋ አድርጓል። አራተኛው ኮር በመልካም ምድር አቀማመጥና ስምሪ ሲታይ ከሱዳን እስከ ኤርትራ ባለው ቀጠና ያለውን አካባቢ የሚሸፍን ይሆናል ነው የተባለው። በዋናነት ከጠገዴ እስከ አዳኝ አገር ጫቆ አራቱን የሚያርማጭ ወረዳዎች እየሸፈነ ይሆናል ነው የተባለው። ከዚህ በፊት አንደኛ ኮር ባንታባተ ኮር በዚህ በደቡብ ጎንደርና አካባቢ፣ እንዲሁ ደግሞ ቋራ ቁጥር ሁለት ኮር ቁጥር ሁለት ደግሞ በቋራና በማዕከላዊ ጎንደር አካባቢ፣ ኮር ሶስት ራሱ አሞራው ውብነህ እየተባለ የሚጠራው ኮር ደግሞ በሰሜን ጎንደርና እንደዚሁ በሰሜነኛ አካባቢዎች የሚንቀሳቀስ እንደሆነ ነው ፋኖ ዮሐንስ ንጉሱ እየገለጸው ወደ አዊዞን ስንሄድ በአዊዞን ኦዲት አካባቢ አላማ አለማር ተብሎ በሚጠራ ቦታ እንደዚሁ ውጊያ ተደርጓል። በውጊያው በሁለት አቅጣጫ ወደ አካባቢ እንቀሳቀሱ የነበሩ የሚሊሻና የአድማ ብተና አባላት ላይ ጉዳት ደርሷል ተብሏል። በዚህ በትንሹ እንግዲህ እስከ ሀያ የሚደርሱ የመንግስት ኃይሎች ሙትና ቁስለኛ ስለመሆናቸው የፋኖ የመረጃ ምንጮች ገልጸዋል። የኦዲት ከተማም እንደዚሁ የሚሊሻ አባላትና ና የአካባቢ ብልጽግና ባለስልጣናት ጠርተውት የነበረው ስብሰባም ተበትኗል ነው የተባለው። ወደ ፋኖ መረጃዎች መለሳለው። ወደ ጋምቤላ የሚወስደን መረጃ ላስከትልና ጋምቤላ ዲማ ወረዳ አምስት ሰዎች በታጣቂዎች ተገድለዋል ተብሏል። በህዝብ አመላለሻ አውቶቡስ ላይ በተከፈተ ጥቃት ነው እነዚህ አምስት ሰዎች የተገደሉት ተብሏል። የጋምቤላ ክልል ባለስልጣናት እንደገለጹት ከደቡብ ሱዳን ተሻግረው ወደ ኢትዮጵያ ክልል የገቡ የሙሩሌ ታጣቂዎች ናቸው። ይህንን ጥቃት እየፈጸሙት በአውቶቡሱ ላይ ከሁለት አቅጣጫ ተኩስ በመክፈት ነው አምስት ሰዎችን አሽከርካሪውን ጨምሮ የገደሉት። በተሽከርካሪው ውስጥ አንድ የፖሊስ አባል ስለነበረ ራሱ በመከላከልና በታጣቂዎቹ ላይ አጸፋ ምላሽ በመስጠት እንደዚሁ አንድ የታጣቂ አባሉ መገደሉን እና ይሄ የተገደሉ የታጣቂ አባል ጥቃት የፈጸሙት የሙርሌ ጎሳዎች መሆናቸውን ያሳያል፣ ነው ያሉት የወረዳው አስተዳዳሪ ለዶች በሌ በሰጡት ማብራሪያ። ከሁለት ሳምንት በፊት በተመሳሳይ እንግዲህ የደቡብ ሱዳን ጦር ወደ ኢትዮጵያ ድንበር ጥሶ ገብቶ ከፍተኛ ጉዳት ማድረሱ ይታወቃል። የወረዳ አስተዳዳሪን ጨምሮ ተሽከርካሪዎችን ወስዷል። ከተማ አቃጥሏል። በርካታ የፌዴራል ፖሊስ አባላትንም እንደዚሁ ማቁሰሉ ይታወቃል። ከዚህ በኋላ ነው እንግዲህ በትላንትና ደግሞ የኢትዮጵያን ድንበር ጥሰው ታጣቂዎች የገቡት። ይህንን የደቡብ ሱዳንና የኢትዮጵያን ድንበር ለመጠበቅ ከሁለት ቀናት በፊት በአካባቢው ያሉ በጀነራል መሰለ መለስ የሚመራ የኢትዮጵያ የጦር ሰራዊት ከደቡብ ሱዳን ባለስልጣናት ጋር ውይይት አድርጓል ቢባልም ግን ጥቃቱ አልቆመም። ወደ ሌሎች መረጃዎች ይቀጥላለሁ። ዘኒው ሂውማኒታሪያን የተባለ ሚዲያ እንደዘገበው ባለፈው አንድ ዓመት ብቻ ከ235000 በላይ ኢትዮጵያውያን በቀይ ባህር በኩል ተሰደዋል ብሏል። የምስራቅ መስመር እየተባለ በሚጠራው የስደተኞች መስመር ከኢትዮጵያ 235 ሺህ ኢትዮጵያውያን በቀይ ባህር በኩል ተሰደዋል ተብሏል። ይህንን ያለው ዘገባው በኢትዮጵያ ውስጥ ያለው አስከፊ የብሔር ጦርነት በተመለከተ እንደዚሁ መነሻ ምክንያት ነው። በኢትዮጵያ ውስጥ ያለው የኑሮ ሁኔታም እንደዚሁ ለዜጎቹ ስደት ምክንያት መሆኑን ይህን ገልጿል። ዘገባው አብዛኞቹ የባህር ሲሳይ ይሆናሉ እድል የቀናቸው ወደ ሳውዲ አረቢያ ይገባሉ። ከባህር ሲሳይ የተረፉት ደግሞ በድንበር ጠባቂዎች ይገደላሉ የሚለውን ሁሉ ጨምሮ እና በዚህ በኩል እንግዲህ ቃለ መጠይቅም አድርጎ ነው ስደተኞቹን ዘገባ ይዞ የወጣው። በዋናነት አሳዛኝ የሆነ ታሪክ የተናገረው አደም የተባለ ለሚዲያው ማብራሪያ የሰጠው አደም ለምን ስደት እንደ መረጠ ሲጠየቅ፣ ወንድሜ ፋኖን ተቀላቀለ። ወንድሜ ፋኖን በመቀላቀሉ የመንግስት ወታደሮች እናቴንም ገደሉ፣ አባቴንም ገደሉ፣ እኔ የምሰራበትን ባጃጅም አቃጠሉ። ቀጣዩ እኔ መሆኔን እና የምገደለው እኔ መሆኔን ሳውቅ ይህንን ስደት መረጥኩ፣ በሚል እናቱም አባቱም ንብረቱም እንደዚሁ የወደመበት አደም ለሚዲያው እየሰጠው ማብራሪያ ያሳያል እንግዲህ ቀጣዩ እኔ መሆኔን በመወሰን ነው የተሰደድኩት የሚለው እንግዲህ ባህር ገብተው የሞቱትን በተመለከተ እንዲሁም ደግሞ በሳውዲ አረቢያ የድንበር ጠባቂዎች ተገደሉትንም በተመለከተ እንደዚሁ ዘገባው ሰፋ ያለ መረጃ ይዞ ወጥቷል። ልትመለከቱት ትችላላችሁ። ወደ ሌሎች መረጃዎች ሲሄድ ወደ ምንጃር የሚወስደድ መረጃ ነው የሚያስከትለው በምንጃር ና በበረህት አካባቢ ትላንትናና ዛሬ ውጊያዎች የተደረጉ መሆናቸውን የሚገልጹ መረጃዎች ናቸው ያሉት። ኮርማገር፣ ሰቅጣጭ፣ ጎታምባ አሮጌ ተብሎ የሚጠሩት አካባቢዎች በዙ 23 እና በመድፍ የመንግስት ወታደሮች በአካባቢው ላይ ከፍተኛ ድብደባ ሲያደርጉ ነበር እንደዚሁም ደግሞ ውጊያም ተደርጓል የሚሉት የመረጃ ምንጮች ከጠዋቱ ሶስት ሰዓት ጀምሮ ትላንትና እስከ ሰባት ሰዓት በቆየው ውጊያ እንደዚሁ በመንግስት ወታደሮች ላይ ጉዳት ደርሷል በፋኖ በኩልም እንደዚሁ ሁለት ቀላል የመቁሰል ጉዳት ደርሷል ነው ያሉት ድልድይ ተብሎ የሚጠራው አካባቢ ጭምር እንደዚሁ የዙ 23 ድብደባ ነበር ዛሬም ምን ታምር ተብሎ ከሚጠራው ቦታ ድረስ የመድፍ ድብደባ እና የከባድ መሳሪያ ተኩስ አለ። ከበረሃት መግቢያ አራምባ ተብሎ የሚጠራው ጭምር ከፍተኛ ውጥረት አለ። በአካባቢው እንግዲህ ውጊያ ሙሉ ውጊያ ሊቀሰቀስ ይችላል። በትላንትናው ነው በነበረው ውጊያ 12 የመንግስት ወታደሮች ሙትና ቆስለኛ ሲሆኑ፣ ሁለት የፋኖ አባላት ቀላል የመቁሰል አጋጥሟቸዋል ነው የተባለው። ወደ አፍሪካ ቀንድ መረጃዎቻችን ሲሄድ ወደ ሱዳን የሚወስደን መረጃ ነው የሚያስከትለው ሱዳን የሱዳን ጦር ዳቤ ባት ተብላ የምትጠራ የደቡብ ኮርዶፋን ግዛት ወሳኝ የሆነች ከተማ መቆጣጠሩን ገልጿል። የሱዳን ጦር ይህንን የገለጸው በአካባቢው የነበረውን የፈጥኖ ዳሽ ኃይሉን ኃይል በመደምሰስ እና ቀሪውን ደግሞ ከበባ ውስጥ በማስገባት ነው የተቆጣጠር ነው ብሏል። የፈጥኖ ዳሽ ኃይሉም ቀሪው እጅ እንዲሰጥ የሱዳን ጦር እየጠየቀ ነው የሚገኘው የሱዳን ጦር በሌላ በኩል የፈጥኖ ድራሽ ኃይሉ ዘምዘም ተብሎ የሚጠራውን ትልቁን ካምፕ በሰሜን ዳርፎር የሚገኘውና ባለፈው በካምፕ ላይ በተፈጸመ ጥቃት 28 ተፈናቃዮች እና በርካታ የረሌ ድርጅት ሰራተኞች የተገደሉበትን ካምፕ ተቆጣጥሯል። በተፈናቃዮች ላይ መጠነ ሰፊ ኢሰባዊ ድርጊት እየፈጸመ ነው፣ አስገዶ መድፈርን ጨምሮ፣ ሲል የሱዳን ጦር ፈጥኖ ድራሽ ኃይሉን ከሷል። ሌላው የሱዳን ጦር እንደዚሁ ጀበል ማራ ተብሎ የሚጠራ ቦታ ዳርፉር ውስጥ ወሳኝ ገዥ መሬትን ወሳኝ ገዥ መሬት ስለመቆጣጠሩም እንደዚሁ እየገለጸ ነው የሚገኘው። በዚህ በተጠቀሰው ቦታ ጃልማራ፣ ወይ ደግሞ ዳርፉር ውስጥ በሚገኝ ቦታ ጀበል ማራ ተብሎ የሚጠራ ቦታ ላይ የሱዳን ጦር በንጹሐን ላይ የኬሚካል ጦር መሳሪያ ፈጽሟል ሲል አምነስቲ ኢንተርናሽናል በመግለጫ ከሷል። አምነስቲ ኢንተርናሽናል የሱዳን ጦር በአካባቢው ታጣቂዎች ጋር በሚያደርገው ውጊያ በንጹሐን ላይ የኬሚካል የጦር መሳሪያ በመተኮስ በንጹሐን ሕይወት ላይ ጉዳት እንዲደርስ አድርጓል በሚል እንግዲህ፣ ከዚህ ጋር በተያያዘ ከአምነስቲ ኢንተርናሽናል ባሻገር የአሜሪካ መንግሥትም በሱዳን ባለሥልጣናት ላይ ማዕቀብ ለመጣል እንቅስቃሴ እያደረገ መሆኑ ይታወቃል። ይህንን በተመለከተ የሱዳን ጦር ደግሞ ይህንን የተጠቀመው ፈጥኖ ደራሽ ኃይሉ ነው፣ ጦር መሳሪያውን ደግሞ አረብ ኤሚሬትስ ከቻይና ገዝታ ሰጥተው ነው እንጂ እኔ አልተጠቀምኩም እያለ እያስተባበለ ላይ ነው የሚገኘው። ለዛት ያስኳቸው የሀገር ውስጥና የአገር ውጭ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ